ውንጂ አቶ አበጋዝ እውነትን ነው እንዴ? ዛሬ ነው እንዴ ሩታዬ? የተሰደበችው ሩታዬ ተናግረቻት የተሰማከ? የዛን የት ነበር? ከትላንትና ተትላንት ወዲያ ስትሰድባት አንተ የት ጋር ቁመክ ነበር? አጠገብ አልነበርኩም። ዛሬ ማን የመከረክ? ማን ነው? ወይስ እኛ ስለረገጥን ነው እንደዛ ምትለው? አሰላሙ አለይኩ ረመቱ ብላው፣ በረካቱ በነገራችን ላይ አንተ መመላለስ እነሱ ቤት መሄድክ ምናምን የታየው ፍቅር ማለት ነው። በአፈቅ ስላወራሁ አይደለም ፍቅር ኑረ ከዋሳየን ለእኛ ማለት ነው ለሩታ ኑረ ከዋሳያት አፍክ ሌላ ተግባርክ ሌላ እዚህ ጋር አሁን ሌላ ነገር። ዛሬ አሁን ከአንቺ ጋር መኖር ነው የምፈልገው፣ ነገ ደግሞ ሄርሜላን ሄደክ ከአንቺ ጋር መኖር ነው አልቻልኩም ብለት ትመለሳለክ ማለት ነው። ጠብቁ አብርሽ ማለት እንደዚህ አይነት ሰው ነው። ውሸታም ወረኛ፣ የሆነ በቃ ተግባሩ አፉ ሌላ ተግባሩ ሌላ የሆነ ሰው ነው ማለት። እንዴት ነው ታዲያ አምናችል ከአንተ ጋር የምትኖረው ምንም ማለት ከህይወቴ ውጪ አንተ እኮ ሊከብድክ አይገባም ሩታ። ጠገብ ላይ ራሱ ማለት ሊከብድክ አይገባም። በቃ ውጭ ሊኝ ውጭ ሊኝ ነው አንድ ለሊት ሙሉ ራሱ ማሰብ አይጠበቅብህም። ለምን ለምን ደሞ የሚጠበቅብክ እንደዛ ለምን ታስባለክ? አንድ ተራ ሰው ከህይወትክ ለማስወጣት ምንድን ነው አንድ ቀን ሙሉ አንድ ለሌት ሙሉ የሚያሳስብክ ማለት ነው። የሚስትክ እንኳን እንደዛ ስታሰቃያት እንደዛ እየወንክባት እንኳን ያላሳሰበ፣ እንዴት ነው ጥሩ ነገር አለ ማለት ነው። እውነቷ ነው ሩታ፣ ጥሩ ነገር ካለ ከሁለት ያጣ አትውን ያስከውን ጠበቅ አድርግ ማለት ነው። የምን የብብቷን የብብቷን፣ አወርድ ብላ የቆጡን አወርድ ብላ የብብቷን ጣለች አለ ያገሬ ሰው ማለት ነው። ኤርሜላን ይዛለው ስትል ሩታን አጣ። አሁን ደግሞ ሩታን ይዛለው ስትል ኤርሜላን እንዳታጣ ማለት ነው። ምክንያቱም የኛ ልጅ ያው ቆርጣለች፣ ቆርጭ አለው ብለዋለች ማለት ጀግኒት። በቃ ሴት ልጅ እንደዚህ ቆፍጠን ስትል ነው። ሊያልቅሳ ለመነች ላልክም ያላልክም ትላንት ዛሬ፣ ደግሞ አንተ አልቅሰ ነው የምትለምናት፣ አልቅሶ ሩታዬ እግርሽ ላይ ተደፍቶ ማለት ነው። በስነ ስርዓት ይቅርታ ካልጠየቀሽ እንዳትታረቂው፣ እንዳትታረቂው እንዴ፣ ክብርሽ ይበልጣል። ያን ሁሉ ነገር ሲያደርግ ይቅርታ ብለሹ ብዙ አልፈሽው አላውን፣ ግን እንዳታልፊው። ንግግር ራሱ የማያቅ ልጅ፣ የምር ነው የምላችሁ። የሆነ በቃ የሚናገረው ነገር ግራም ያጋባ። የምር እኔ አንዳንድ ጊዜ እንዴ፣ ገና ልጅ ነው እንዲህ ነው የምለው፣ የምር ለነገሩ አርጅቷል እኮ እና ሄርሜላ ደግሞ ብዙም ማለት ሄርሜላ አይታቸዋል። የምትናገረው ነገር ሩታዬ ግን ተመችተሽኛል። ወዲያው ጣል አደረግሻት። ወዲያው ካፎ አስቆምሻ ሳጨርስ ማለት ነው ጉንጭህን ትሰጣታለህ ምንህን ትሰጣታለህ በሚስት ከጠገብ እንኳን ጉንጭን ስትስም አትሳሚኝ ማለት ነበረብክ ትላንት ከትላንት ወዲያ የተሳደበችን ደግሞ ዛሬ መልስ መስጠት የዛኔ በትኩሱ ነበር መልስ መስጠት ነበረክ ልጅቷ ላይ እንትን ካደረ በኋላ አይደለም ማለት ቅያሜ ካደረ በኋላ በአጠገባውን ብትመልስላት ለእኔ አስቦ ነው ትላለች አሁን ግን የማስመሰል ነው የሚመስለው አሁን አንተ ይቅርታ ጠይቀህ እምቢ አለችኝ ሩታ ብለክ ሩታን ለማስጦቀር ሩታን ለማሰደብ ነው የሚመስለኝ፣ እንደኔ ያሳብ ማለት ነው። የምር አንተ የምር የምታፈቅራ ከሆነ ተግባርህን አስተካክል። ለልጅቷ በተግባርህ አሳያት። ሙ ባፍክ ባፍክ ብቻ ወድሻለሁ አንቺን ብይን ምናምናምን ሳይሆን በቃ በተግባር አሳያት። እያንዳንዷን ነገር ተግብረክ አሳያት። ባፍቅ ብቻ አይደለም። እኔ እኮ በጣም የሚገርምኝ የሀብሽ ነገር አሁን እዚህ ጋር ከአንቺ ጋር ነው መኖር የምፈልገው ከልጅ ጋር ነው መኖር የምፈልገው ምናምን ነገር ሄርሜላን ይዘህ ትመጣን አልቻልኩም። ናፈቅሽኝ እያልክ ደግሞ ሆቴል ለሆቴል ይዘህ ትሽከረከራለህ ማለት ነው። ይሄ ነው የአንተ ተግባር። ምንም አንተ እኮ ልጅክ እራሱ ማለት ነው አድጎ የምትነግረው ምንም ታሪክ የለም። ምንም በነገራችን ላይ የምሰራው ስራ ለወጣቶች የሚያስጠላ በቃ ይሁን። ታውቃለህ፣ እያደረክ ያለው ነገር ለአንተ ጥሩ ሊመስልክ ይችላል። እኔ ሰው አልሰማም። ሰው ምክር እኮ ምሰማ ቢሆን አንተ ድሮ ትቀየር ነበር። ገባህ? ዛሬ ላይ ግን አንተ ለአንድ ሰው እኮ አንተ ሰብስክራይብ ስትከፍት እያንዳንዱ ሮጦ ነው ሰብስክራይብ የሚያደርግልህ። እንደ ተጠላክ በሰው ዘንድ ማ የሰው ልጅ የሰውን ፍቅር ሊያገኝ ፈጣሪ ቀንና ማታ ይለምናል ማለት ነው። አንተ ግን ያገኘውን የሰው ፍቅር ልትጠቀምበት አልቻልክም። ገባክ ዛሬ ላይ አንተ የከፈትከው ሰብስክራይብ ከሁለት ሺህ እና ከአስራ አምስት ሺህ ብር በላይ ከአስራ አምስት ሺህ በላይ አያልፍም ማለት ነው። ሌላ ጊዜ ግን አምሳ ሺህ አርባ ሺህ፣ ሄርሜላ እስካሁን አምሳ ሺህ ትገባ ነበር። ግን በሩታዬ ስለመጣች እንኳን አምሳ ሺህ ልትገባ ማለት ነው አርባ ዘጠኙ ሺህ አልተንቀሳቀሰላትም ማለት ነው። ይህንን በዚህ እንኳን መረዳት ትችላላችሁ እናንተ አንተ ሰው እየጠላክ እንደሆነ ማወቅ አለብን። በእርግጥ የሰው ልጅ ቢጠላ ባይጠላ ምንም ማለት አይደለም። ግን ደግሞ የሰው ፍቅር ሲኖር ከስራም ከምንም ደስ ነው የሚለው የሰው ልጅ ደስ በሚል ሁኔታ ቢያይልክ ለአንተ ደስ ይላል ማለት ነው። በዚህ ልክ ግን አንተ ጥላቻን በዘው ዘንድ ክፋትን ምናምን ከምታተርፍ ጥሩ ነገርን ሰርተ ጥሩ ነገርን ብታተርፍ ይሻላል ማለት ነው። እና ሩታዬ ያው ከእንግዲህ ሩታና አብርሽ የሚገናኙት የት እንደሆነ ታውቃላችሁ፣ ፍርድ ቤት ነው። በቃ ሩታ ተናግራለች፣ አላቁም በውሳኔ ንክቻልም አልንቀሳቀስም ብላች። ስለዚህ ዛሬ ማሽን የለበሱ በነገራችን ላይ እና ማለት ነው እና ማለት ነው ልንገራችሁ ብዬ ነው። ቤተሰብ እና ሩታና አብርሽ ያው ዞሮ ዞሮ መታረቃችሁ የማይቀር ነው። ትታረቃላችሁ፣ አብራችሁም ትሆናላችሁም፣ አልተለያያችሁም ግን ማለት ነው በቃ አንቺም የወሳኔ ሰው ሁኝ አንተም የወሳኔ ሰው ሁለተኛ ከሄርሜላ ጋር ግን ብትመጣ ማለት እኔ ራሴን የምዘቀዝቅ ሁሌም ዘቀዝቃሉ አሁንም ዘቀዝቃሉ ረጥሃለው ማለት ነው፣ አብረሽ ምክንያቱም ውልጊዜ አንተ መዋሸት የለብም። እንደ እድሜ ልክን ዋሽተክ ትችላለህ። እንደ አሁን ሁለት አመት ሙሉ እየዋሸክ ኖርክ። ልጅቷ ውሸት የማታውቀውን ልጅ ራሱ ውሸት አስተማርካት። ንግግሯ መጥፎ ያልሆነ ልጅ ተናጋሪ ያልሆነችን ልጅ ድምፃ እኳ አይሰማም ነበር ሩታዬ። አንተነክ ይህን ሰራ አንተነክችን ሩታዬ ሳይሰራት እንዳለችግ አሁንም ቢሆን አንተ ነክ እኛ አሁን ድምጿን በስነ ስርዓት እንደዚህ ክፉ ነገር ካፉ አሁንም አይወጣም። በእርግጥ ግን አንተን ስታከብር ለአንተ ብዙ ዋጋ ስትከፍል እንጂ የምናውቃት ሩታይ እንደዚህ ቆርጥ አይተናት አናውቅም። ግን አንተ ነክ። በቃ አንዳንድ ሰዎች በተግባራቸው በስራቸው ይቀይራሉ፣ ሰውን ማለት ነው እና አንተን ይቀየርካት ተግባርክን ይቀየራት የምታደርገው ነገር ገባ ስለምትወድ ስለምታፈቅር ጥላኛ ትሄድን ብላ ካት የወደደ ልብ እንደሚወደው ሁሉ ማለት ነው ጥሎ መሄድንም ይችላል ማለት ነው። ስለዚህ ይሄንን ማገናዘብ አለብክ። አገናዝበ ማሰብ አለብክ። ይህንን ማለት ነው እና አንተ ማገናዘቢያት እኔ ያልተማርክምን አላቅም ተምረኪውን አላቅም ግን ማገናዘብ የሚባል ነገር የለም ጭንቅላትህ በቃ አያስብም የሚያስበው ምንድነው አንተ ተጠባብቀ ተጠባብቀ ምንም ብለህ ተላልሰህም ቤርግም ገብተህ ተኝተህም ሊሆን ይችላል ብር ማምጣት ነው የምትፈልገው ዶራል ማልቀም እዚህ ጋር የእሷ ስሜት ምንድን ነው? ስለምትወደኝ አትሄድብኝም ጥላኝ እንደዚህ አትልም ምናምን ያን ነው። ኧረ እባክህ፣ የወደደ ልብ ደግሞ ሲጠላ ማለት ነው አያምጣው ነው። ከጠላ ዓይንህን ለማየቱን አይፈልግም። እዚህ ጋር ለምን ራስን አታጠፋም ትዝም አይለውም። ሩታውን እኔ እንደተረዳኋት ከሆነ እንደዛ ነው። በቃ እኔ ግን ለእኔ ሩታ የጀግና ናት። አንተን ማስተማር አለባት፣ በቃ ትዳር ምን እንደሆነ። ትዳር እኮ እናንተ እቃ እቃ በቃ ተጨበላለቃችሁበት። ትዳር ግን ክቡር ነው። በቃ አንተ ከኤርሜላ ጋር ሚዲያ ላይ ለመታወቅ ራሱ ከመጠ ከኤርሜላ ጋር የምታደርገው ነገር ገደብ ሊኖረው ይገባል ማለት ነው። የትኛውም ገደብ አለው፣ እህትክ ናት፣ ኦኬ ጓደኛክ ናት፣ ገደብ አለው ማለት ነው። ይህነክ እንዲተጣብቃችሁ መምጣት አልነበረባችሁም። አልጋ ክፍል ላይ እንደዚህ ምናምን ለእሷ አሁን ሌሎችን ከህይወት ከስወጥታል እና ቤላ ምናምን ከህይወት ከስወጥታል ግን እቺ ደግሞ ኡርጓጥ አትወጣም መቼም አትወጣም ልንገረክሱን ክሱን እቺ ኡርጓጥ አትለቅም ምክንያቱም እቺ እንትን ስለሆነች ማለት ነው የሁሉንም እንትን ስለምትል ያው የለመደች ጦጣ ሁልጊዜ ፈንጣጣ አይደለም የሚባለው፣ እና ስለለመደች የሁሉንም እየነጠቀች ማለት ነው። ለማዳ ፍየል እኮ አጠፋም ፍየል ነው የሚባለው። ለማዳ ፍየሎች አሁን የሆነ ነገር ከለመዱ አይጠፉም ማለት ነው። ስለዚህ ሄርሜላም አሁን ነገ ተመልሳ እንደማትመጣ በምን እርግጠኛ ይኮን? አይደለም ሩታ፣ እኛ ራሱ በምን እርግጠኛ እንሆናለን? እስኪ ንገረን በምን። አንተ እኮ የምትታመን ሰው አይደለም አይደለም፣ ሚስትክ እኛ ኦዲየንሶች ከሩቅ የምናቀክ ራሱ አንተ በምትናገረው ነገር አናምን። በቃ ለምን አፍክ ሌላ፣ ተግባርክ ሌላ ስለሆነ ማለት ነው ብዙ ነገር ብዙ ነገሮችን አንተ ብለክ አውርተክ ግን ያልተገበርካቸው ብዙ ነገሮች አሉ። እናውቃለን፣ የምንከታተልን ልጆች ማለት ነው ከመጀመሪያው ጀምሮ ያለን ልጆች። ውሸታም አምነክ ተግባር የለህም አታፈቅም።